ሰላም ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኛ በጣም ደህና ነን። ዛሬ ደግሞ እንደዚው በድጋሚ ተመልሼ መጥቻለሁ። ይሄንን የመሰለ የቀይ ስር ጥብስ አሰራር በእኔ ቤት እንዴት አድርገን እንደምንሰራ አብረን እናያለን ማለት ነው። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር አንድ ሽንኩርትና መካከለኛ መጠን ያለው ሽንኩርትና ሁለት ሳለሪ ተጠቅም ያለሁኝ ማለት ነው። እንደዚህ በምታዩት መልኩ መጥበሻችንን ካጋልን በኋላ ሽንኩርቱንና ሳለሪውን እናደርግና አብረን እናበስለዋለን ማለት ነው። ያው ጥብስ እናደርገዋለን ማለት ነው። ከዛ በመቀጠል እዚህ ጋር ነጭ ሽንኩርት ነው የተጠቀምኩት ማለት ነው። አንድ የሾርባ ማንኪያ የሚያክል ነጭ ሽንኩርትና ሁለት የተከተፈ ቲማቲም ተጠቅም ያለሁኝ፣ እሱንም እንደዚህ አብረን በደንብ አድርገን እንደ ማቁላላት ያው ጥብስ እናደርገዋለን ማለት ነው። እንደዚህ በምታዩት መልኩ በጣም ቀላል ግን በጣም የሚጣፍጥ የቀይ ስር አሰራር ነው። እኛ በጣም ነው የምንወደው። ትወዱታላችሁ፣ ሰርታችሁ ሞክሩት። ያው ሁላችንም የቀይ ስር አሰራር ከባድ ሆኖ ወይ ደግሞ ምናምን ሳይሆን በቃ በእኔ ቤት እኔ ለራሴ ለልጆቼ እንዴት አድርጌ እንደምሰራ ሼር ላርጋችሁ ብዬ ነው ይኸው። እንደዚህ በምታዩት መልኩ ቲማቲሙም ነጭ ሽንኩርቱም ሽንኩርታችን አብሮ በደንብ እየተቆላላ ነው የሚገኘው ማለት ነው። ከዛ በመቀጠል እንደዚህ እየከደንን እየከፈትን በደንብ አድርገን እንጠብሰዋለን ማለት ነው። እኔ በጎን እሱን እያቆላላሁኝ አምስት ተለቅ ተለቅ ያለ መጠን ያለው ቀይ ስር እንዲህ በምታዩት መልኩ ከታትፌ አዘጋጅቼው ነበረ ማለት ነው። እሱን እንጨምራለን አብረን እንደዚህ በምታዩት መልኩ በደንብ አድርገን እንቀላቅለዋለን ማለት ነው። በጣም ነው የሚጣፍጠው፣ ሰርታችሁ ሞክሩት። በዚህ አጋጣሚ ደግሞ ለቻናሌ አዲስ የሆናችሁ ይሄንን ቪዲዮ ስታዩት ከወደዳችሁት የምግብ ነክ ቪዲዮ ስሰራ እንዲደርሳችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለሌሎች ደግሞ እንዲደርስ ሼር በማድረግ ኮሜንት እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ላለሁኝ። በእንዲህ በምታዩት መልኩ በደንብ አድርገን ከቀላቀል ነው በኋላ እሳቱን በጣም ሀይ ላይ ነው ያደረግኩት። ምክንያቱም ውሃ ምናምን እንትን እንዳይወልድ ነው አይደለ። ውሃ እንዳይወልድ እሳቱን በጣም ሀይ ላይ ነው ያደረግኩት። እንደዚህ በምታዩት መልኩ በደንብ ሆኖ ይጠበስልኛል ማለት ነው። ውሃ ምናምን አልጨምርም። እንደዚህ በምታዩት መልኩ ነው በደንብ ሆኖ ጥብስ እያለ ግን ይበስላል። ስከትፍ ደግሞ እንዳያችሁት በጣም ወፍራም አይደለም። በጣም በስሱ ነው የከተፍኩትና ብዙ ጊዜ አይፈጅብንም ማለት ነው። እንደዚህ በምታዩት መልኩ እየቀላቀልን በደንብ አድርገን ጥብስ እናደርገዋለን ማለት ነው። ቀይ ስር እንግዲህ እንደኔ የምትወዱ ሰርታችሁ ሞክሩት። በዛ ላይ በጣም ጤነኛ የሆነ ምግብ ነው ቀይ ስር። ድሮ ጥቅም የለውም ምናምን ይባላል አይደለም ግን በጣም ጥቅም ያለው የምግብ አይነት ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ይኸው እንደዚህ በምታዩት መልኩ እየበሰለልኝ ነው ማለት ነው። እንደምንፈልገው አይነት ከሆነልን የመብሰል መጠኑ ማለት ነው። ትንሽዬ ውሃ መጨረሻ ላይ ጨምሬ አለሁኝ ማለት ነው። እሱን እንደዚህ ከድንና እንደዚህ በምታዩት መልኩ በደንብ መብሰሉን እርግጠኛ ሲሆን ማለት ነው። እዚህ ጋር ትንሽዬ ጨው የሲዝኒንግ ጨውና ቆንዶ በርበሬ ብዙም ቅመም አላበዛሁኝም ማለት ነው። ቀይ ስር በራሱ ብቻውንም እንደ ሰላጣም ተከትፎ ይበላል። በጣም ነው የሚጣፍጠው። በምታዩት መልኩ ጨውና የሲዝኒንግ ጨው ቆንዶ በርበሬን የጨመርኩት እሱን እንደዚህ በምታዩት መልኩ አብረን እንቀላቅልና ምናልባት ለተወሰኑ ለሁለት ደቂቃ ምናምን ከድነን በደንብ ቅመሙ ጨው ሁሉም ቦታ እንዲዳረስ እናደርጋለን ማለት ነው። በጣም የሚጣፍጥ ነው። ሰርታችሁ ሞክሩት። ቪዲዮኝ ስለምታዩት አመሰግናለሁ። አዲስ ደግሞ ሰብስክራይብ ያደረጋችሁኝ ሰዎች በጣም አመሰግናለሁኝ፣ ስለምትከታተሉኝ፣ አስተያየት ስለምሰጡኝ፣ በግልም እየደወላችሁ በጣም አመሰግናለሁ። ከዛ ቀይ ስራችን ደርሷል ማለት ነው። ይሁ እንደምታዩት ቃሪያና የጥብስ ቅጠል ጣል አድርጌ ብታለሁ። የጥብስ ቅጠሉ አማራ ኦፕሽናል ነው። ግዴታ አይደለም። የማትፈልጉት ቃናውን የማትወዱት መተው ትችላላችሁ። እኔ ግን ስለምንወደው እንደዚህ አድርገናል ማለት ነው። እጅግ በጣም የሚጣፍጥ የቀይ ስር አሰራር ነው። ሰርታችሁ ሞክሩ፣ ትወዱታላችሁ። ስላያችሁ አመሰግናለሁ። ባባይ